ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አምባሳደር ተስፋዬ ታይህ በእስራኤል ሀገር የኢትዮጵያ ባለሙሉ ስልጣን አምባሳደር፣ ክቡራን አበው መነኮሳት፣ ካህናት፣ ዲያቆናት፣ ምዕመናን፣ ምዕመናት ሁላችሁም እንደምን አደራችሁ። እንደምን አደራችሁ። እንደምን አረፈዳችሁ። ልዑል አምላካችን እግዚአብሔር በእርሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው ቦታ ባለቤቱ ኢየሱስ ክርስቶስ በቆመበት ቅዱሳን ሐዋርያት በነበሩበት በደብረ ዘይት ተራራ ላይ በፊቱ ላቆመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ እንኳን አደረሳችሁ። እንዴት ነው የሚገለጠው ታዲያ? እልል እልል እኮ ነው። አዎ፣ እንግዲህ ዝናብም እየመጣ ስለሆነ አጠር አድርጌ እንደው አዲስ ነገር እንዲሰሙ ሳይሆን ያው ታሪኩ ሁልጊዜም መተረክ ስላለበት በእሱ ጉዳይ ነው ትንሽ የምንነጋገረው። ቅድም አባታችን በወንጌል ሲያነቡ ማቴዎስ 24 ቁጥር አንድ ላይ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ዘመን የማይቆጠርለት መለኮት ዘመን ተቆጥሮለት በዚህ በሚመላለስበት ጊዜ የእስራኤልን ሕግ ለመፈጸም በቤተ መቅደስ እየተገኘ ጸሎት ያደርስ ስለነበር ከቤተ መቅደስ ቆይቶ ሲወጣ ቅዱሳን ሐዋርያት ደቀ መዛሙርቱ ምን አሉት? ከወጣ በኋላ አየኸው ወይ ቤተ መቅደሱን እንዴት እንደሚያምር አሉት። ያው እንደምታዩት የዚህ ሀገር ድንጋይ አሰራሩ እጹብ ድንቅ ነው። ያ ቤተ መቅደስ፣ የመጀመሪያው ቤተ መቅደስ በሰሎሞን የተሰራው በባቢሎናውያን በናቡከደነጾር ፈርሶ ስለነበር ሁለተኛው ቤተ መቅደስ ደግሞ በዘሩባቤል ዘመን ታንጾ አርጅቶ የነበረውን ሄሮድስ የተባለው ንጉሥ ደግሞ አዲሶላቸው ስለነበር የቤተ መቅደሱ ውበት፣ የግድግዳው ጽዳት፣ የድንጋዩ አሰካክ፣ የመቅደሱ ማማር እጹብ ድንቅ የሆነ ስለነበር አየህ ወይ የቤተ መቅደሱ ማማር አሉት። አዎ አየሁት ግን ምን ያደርጋል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። አዎ መሰራቱን ተሰርቷል፣ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ከዛ እንግዲህ ተያይዘው ወደዚህ ነው የመጡት። ያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት በኋለኛው ዘመን በጥጦት ዘመን የሚፈጸመውን ለማመልከት ነው። ያ ቤተ መቅደስ ጽርቅ ብቻ አልደለም የሚሰራበት የነበረው ኃጢአት ይሰራበት፣ ወንጀል ይፈጸምበት፣ ማጭበርበር ይካሄድበት፣ ንግድ ይፈጸምበት ስለነበረ በቤተ መቅደሱ የሚሠራውን ሥራ ራሱ ባለቤቱ ኢየሱስ ክርስቶስንም እንዳላስደሰተው ታውቃላችሁ። ቤቴ የጸሎት ቤት ይባላል እንጂ የወንበዴ ዋሻ፣ የነጋዴዎች መናኸሪያ አይደለም ብሎ የተናገረበትን እናስተውላለን። ስለዚህ በቤተ መቅደሱ ብዙ አይነት በደል ይፈጸም ነበር። ወደ ቤተ መቅደሱ መስዋዕት ይዘው የሚመጡ ከሩቅ አገር ቤተ መቅደሱ እዚህ ብቻ ነው ያለው። ምኵራብ ግን በሁሉ ቦታ ነበረ፣ በየምኵራቡ ሃይማኖታቸውን ያካሂዳሉ። በዓመት በተወሰነ ጊዜ ግን ወደ ቤተ መቅደስ እየመጡ ደግሞ አምልኮታቸውን ይፈጽሙ ስለነበር በሚመጡ ጊዜ ከሩቅ አገር ከብት እየነዱ በግ፣ ፍየል እየነዱ ይመጣሉ። ቤተ መቅደሱ ሶስት ክፍል ነበረው። ውስጠኛው ቅድስተ ቅዱሳኑ ነው። ሁለተኛው ደግሞ የካህናቱ መኖሪያ ነው። ሶስተኛው ደግሞ መነገጃ ቦታ ስለነበር ያነን ከብት የሚያስደነብር ነገር እየለበሱ ወደ ቤተ መቅደሱ እየደነበረ እንዲገባ ያደርጉትና የነጋዴዎቹን ከብት ቤተ መቅደስ የገባ አይወጣ፣ ከል የገባ አይነጣ እያሉ በዚህ አይነት ያንን ንብረታቸውን ይቀሟቸው ነበር እንዲሁ ደግሞ ለስለት ለእግዚአብሔር እሰጣለሁ ለይዘው ሲመጡ በመንገድ ላይ ከብቱ በውሃ ጥም በሳር ጦት ሰውነቱ ከስቶ ሆዱ ሸልጎ ወደ ውስጥ ገብቶ ሲያገኙት፣ ምን ነው? ለእግዚአብሔር ነውር ያለበት ታመጣለህ? የአማረውን የሰመረውን ለምን አትሰጥም? ሲሉ ተረኔስ ከሀገሬ ሳመጣው እንዲህ ነበረ። ነገር ግን እዚህ ከመጣ በኋላ በመንገድ ላይ መንገድ ስለተመታ ውሃ ስላጣ ሳር ስላልጋጠ በዚህ የተነሳ ነው ሲላቸው፣ አይ ቅንነቱም አለ። እኛ እኮ ከውስጥ የሰባ ያማራ አለን በአንዱ ሁለት ብትለውጠን እኮ ትችላለህ እያሉ እንዲያረጉ እየለወጡ ጥፋት ይሰሩበት ስለነበር ይሄ ቤተ መቅደስ ጸርቅ ብቻ ሳይሆን ወንጀል የሚፈጸምበት ነበር። ዛሬም ቢሆን ቤተ መቅደሱም እኛም የእግዚአብሔር ቤተ መቅደስ የተባል ነው። እግዚአብሔርን ደስ የማያሰኝ ስራ ካልሰራን ይሄ ቤተ መቅደስ ይፈርሳል፣ እንደምታዩት ያማረ ቢሆንም ይበላሻል፣ ይፈርሳል ብሎ እንደተናገረው ዛሬም ይሄ ለእኛም ትምህርቱ የሚሰራ ነው። በዛን ጊዜ ጌታችን ኢየሱስ ክርስቶስ ይህን ብሏቸው ወደዚህ ወደ ደብረ ዘይት ተራራ ይዟቸው መጣ። አሁን ካላችሁበት ሆኖ እዚህ ነው። ወደ አማዶ ቤተ መቅደሱን እያዩ አመጣጥህ፣ ዕለተ ምጻት ምን ይመስላል? እንዴት ነው? እስኪ ንገረን፣ አስረዳን የሚል ጥያቄ ጠየቁት። ማንም እንዳያስታችሁ ተጠንቀቁ አላቸውና ከዛ በኋላ እንግዲህ ብዙ ተከታታይ ትምህርቶች። ለዛሬ በዘመናችን እየተፈጸመ ያለ ገና ሊፈጸምም ወደፊት የምንጠብቀው ብዙ አይነት ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። ያንን እዚህ አሁን ያለንበት ቦታ አማን በአማን እዚህ ቦታ ላይ ሆኖ ነው ይህንን ትምህርት የነገራቸውና ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እኔ ክርስቶስ ነኝ እያሉ በስሜ እንኳን ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ይሄ ደግሞ በየዘመናቱ እየተፈጸመ ነው። እኔ ክርስቶስ ነኝ ብለው የመጡ በአሜሪካ አገር ሁለት ሶስት ጊዜ የተነሱ ሰዎች አሉ። በሌላም በአውሮፓ አገር እንደዚሁ የተነሱ ሰዎች አሉ። ክርስቶስ ነን እያሉ ሰው እያስከተሉ የተነሱ ሰዎች ነበሩ። ግን እነሱ አይደሉም። ባለቤቱ ምን ክርስቶስ እዚህ አለ ወይም እዛ አለ ቢሏችሁ አትመኗቸው፣ እንደተባለ ማንም እንዳያስታችሁ ተጠንቀቁ። ሌላው አዎ፣ መንግሥት በመንግስት ላይ ህዝብ በህዝብ ላይ ይነሳል። ጦርን የጦርነትን ወሬ ትሰማላችሁ። በምድር ላይ በልዩ ልዩ ቦታ የምድር መናወጥ የምድር መንቀጥቀጥ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው፣ የችግሩ ሁሉ መነሻ ናቸው እንጂ ፍጻሜው አይደለም። ስለዚህ ገና ነው፣ ግን ተጠንቀቁ። የተጠንቀቁ ለምንድን ነው? ተዘጋጅተን እንድንኖር ዕለተ ምጽአት መኖሩን ክርስቶስ ዳግመኛ እንደሚመጣ እንደሚፈርድብን ሀይ ቀደም የመጣው ሊፈርድልን ነው የመጣው ወይንም ሊያድነን ነው የመጣው። ከዚህ ቀደም የመጣው ሊያስተምረን ነው ሊመክረን ነው፣ ከኃጢአት ወደ ጽርቅ ሊመልሰን ነው። አሁን ግን የሚመጣው ለፍርድ ነው። ሁሩ ሃቤና ኑ ሃቤ የሚል የፍርድ ሰዓት፣ የሚመጣበት ጊዜ እንዳለ ስለ ይህንን ሲያስጠነቅቀን፣ ተጠንቀቁ፣ ማንም እንዳያስታችሁ። ክርስቶስ እዚህ ነው እዛ ቢላችሁ አትመኑ። ዛሬ ስለ ክርስቶስ በየሽርንቁላው በሁሉ ቦታ ክርስቶስ እዚህ ነው፣ ክርስቶስ እዚህ ነው፣ ኢየሱስ እዚህ ነው የሚለን ማሰባኪ አለ። እኛም እዚህ እንላለን፣ ሌላውም እዛ ማዶ ይላል፣ ሌላውም እዛ ታች ይላል፣ ሌላውም በየእልፍኙ ውስጥ ይናገራል ክርስቶስ እዚህ ነው እያለ። ግን ክርስቶስ እዚህ ነው፣ እዛ ነው ቢሏችሁ አትመኑ። በያዛችሁት በጥንታዊቱ በጸናችሁ እምነት ጸንታችሁ ኑሩ ነው ያላቸው። ጦርን የጦርነትን ወሬ ትሰማላችሁ። መንግስት በመንግስት ላይ ይነሳል። ይሄ እስካሁን ድረስ ያያችሁት ነው። አሁንም እየሰማችሁት ያለ ነው። ዛሬ ጆሮአችን በጎ የማይሰማበት ጦርና ጦርነትን ብቻ የምንሰማበት አንዱ መንግስት በአንዱ መንግስት ላይ ጦር የሚሰብቅበት አንዱ መንግስት በአንዱ ማስፈራሪያ ሰው አእምሮውን በጎ ነገር መጠቀም ሲችል ኒኩሌር የሚባል መሳሪያ ሰርቶ በዚህ አጠፋሃለሁ እያለ አንዱ በአንዱ ሲዶልት ይውላል። ይህ ሁሉ የምጣር መጀመሪያ ነው። ለቤተሰቡ ቤተሰቡ ጠላት ይሆነዋን። አማት ምራቷን አትወድም፣ ምራት አማቷን አትወድም፣ ወንድም እህቱን አይወድም፣ እህት ወንድሟን አትወድም። ለቤተሰቡ ራሱ ቤተሰቡ ጠላት ይሆናን። እውነት ነው። ዛሬ አማትና ምራት አይስማሙም። ዛሬ ባልና ሚስት አይስማሙም። ዛሬ ወንድምና ወንድም ስምምነት የለም። ዛሬ በአባትና በእናት ንብረት ልጆች እየተጣሉ በየፍርድ ቤቱ ሲጓተቱ ይውላሉ። ዛሬ ለውርስ ብሎ እናቱን የሚገል ዜና እየሰማን ነው። ለውርስ ብሎ አባቱን የሚገል ሰው እየሰማን ነው። ለውርስ ብሎ ወንድሙን የሚገል ለውርስ ብሎ እህቱን የሚገል ወንድሙንና እህቱን የሚጠቃቃበት የመጨረሻውና ያለቀለት ዘመን ላይ መሆናችንን ምልክቱ በዚሁ እናውቀዋለን። ዛሬ በየፍርድ ቤቱ ኬዙን ብትመለከቱ ቤተሰብና ቤተሰብ ነው እንጂ ባዕድና ባዕድ አይደለም፣ በብዛት ክሱን የምትመለከቱት። ዛሬ ሰው ከዳተኛ ሆኗል። ወንድሙን የከዳ እናቱን የከዳ እህቱን የከዳ የምትሰሙት ከባዕድ አገር ሆነው በአረብ አገር መሬት አጥበው መከራ በልተው እጃቸው እግር መስሎ ሰርተው ቤት ስራልኝ ገንዘቤን አኑርልኝ ተብሎ ተልኮላቸው የወንድሙን የእህቱን ገንዘብ የሚያጠፋ የምታጠፋ እርስ በራሳቸው የማይስማሙበት የሚበላሉበት አመፀኛ ዘመን ላይ ደርሰናል። እነዚህ ሁሉ የክርስቶስ መምጣት ምልክቶች ናቸው። በተቀደሰው ስፍራ እርኩሰ ቁሞ ስታዩ አንባቢው ያስተውል ይላል። በተቀደሰ ቦታ ማለት በቤተ ክርስቲያን ነው። በተቀደሰው ቦታ ወንጌል በሚነገርበት፣ ስሙ በሚጠራበት፣ ስጋው በሚፈተትበት፣ ደሙ በሚፈስበት፣ በቅድስናው ስፍራ ላይ በእንዲህ ያለው ላይ ርኩሰት ቁሞ ስታይ፣ ዛሬ እንዲህ ያለ ርኩሰት ቁሟል በየቤተ ክርስቲያኑ። በቤተ ክርስቲያን ሰው ይገደላል። ዛሬ የወንድና የሴት ጋብቻ የሚፈጽሙ አብያተ ክርስቲያናት ተፈልፍለዋል አሉ። ዛሬ የወንድና የወንድ ጋብቻ የሚያጸርቅ ቤተክርስቲያን ተገኝቷል። ይህን የሮማ ቤተክርስቲያን በአዋጅ አወጀችውና ያጸደቀችው ሆኗል። አዎ ይህ እርኩሰት ነው። ይህ ከቅድስና ያፈነገጠ ነው። ይህ እግዚአብሔርን የሚያሳዝን ነው። ይህ በኖ ዘመን ዓለምን ያጠፋ ነው። ይህ ትልቅ በደል ነው። ከኃጢያት ሁሉ የኃጢያት ራስ ነው። ከተቀደሰው ስፍራ ላይ እንዲህ አለ እርኩሰት ቁሟል። ተጠንቀቁ። ወገኖች፣ ሰዎች ሃይማኖታቸውን ይለውጣሉ አለ። አዎ ሰዎች ሃይማኖታቸውን ይለውጣሉ። እኛውን ዛሬ በየቀኑ ሰው ያላዳረሰው ሃይማኖት ያልሄደበት ቦታ የለም። አብዛኛው ሰው ከኦርቶዶክስ ወጥቶ ጆሆባ ከጆሆባ ወጥቶ ኦኒሊጅሰስ ከኦኒሊጂሰስ ወጥቶ ወደ ሙሉ ወንጌል ከዛ ደግሞ አሁን ሌላ ሌላ እኛ ቆጥረን ልንዘልቀው የማንችለው ብዙ አይነት ሃይማኖት መጥቷል። ይህን ሁሉ ሰው ወደዛ ጎተራ እየገሰገሰ ነው። ሰው ሃይማኖቱን ይክዳል፣ ማንነቱን ይተዋል። የጥንታ ሃይማኖትን እየተወ አዲስ ወደ ተወለደው ጊዜ የወደደውን ዘመን የወለደውን አዎ ጥንታዊነት የሌለውን የሚመቸውን ጾም የሌለበትን ስግደት የሌለበትን አዎ አምልኮት የሌለበትን ረጅም ሰዓት የማይቆምበትን ለስጋ የሚመቸውን ዘፈን የሚመስለውን ነገር የስጋዊ ሙቀት የሚሰጠውን እየመረጠ ሰው ከሃይማኖት እያፈነገጠ ሃይማኖቱን እየካደ እየሄደ ነው። ይህ እንደሚሆን ተነግሮናል ወገኖቼ። ይኸ ሁሉ ግን ለእሱ መምጣት ምልክቶች ናቸው እንጂ አይዟችሁ ገና ነው አለ። እሱ ሊመጣ ሲል ለማሳጠር ነው። እሱ ሊመጣ ሲል ግን የሚሆነውን ደግሞ ነገረን። ክርስቶስ ሲመጣ ፀሐይ ከምስራቅ ወጥቶ ማን ነው? መብረቅ ከምስራቅ ወጥቶ ምዕራብ እንደሚጠልቅ እንደዚሁ ብልጭ ብሎ ድርግም እንደሚል ድንገት ይሆናል፣ የክርስቶስ አመጣጥ። የእሱ አመጣጥ ግን እንደዚህ ነው ነው ያለን። ከመምጣቱ በፊት የሁሉ ምልክት አለ ከመምጣቱ በፊት ለዚህም ዋና ምልክት ብሎ የነገረንን እስራኤልን ነው። በለሱ ሲያቆጠቁጥ አዎ፣ ቅጠሉ ሲያለመልም ጊዜ እንደቀረበ መከር እንደቀረበ በዚህ እወቁት። በለስ ቢል ቤተ እስራኤል በለስ ማለት እስራኤል ናት። እስራኤል ተበትና ለሁለት ሺህ ዓመት እንደጨው ተዘርታ ከጠፋችበት ቦታ ተሰብስባ አገር መስርታ መንግስት አቋቁማ መለምለም ስጀምር የዕለተ ምጻት መቃረቢያው ጊዜው ይሄ እንደሆነ እወቁ ተብለናል። በለሲቱ ቤተ እስራኤል አቆጥቁጣለይ። በለሲቱ ቤተ እስራኤል መንግስት መስርታለይ። በለሲቱ ቤተ እስራኤል ተደላርላለች። ይሄ ደግሞ ለክርስቶስ መምጫ ቅርብ ነው። በለስ የተባለች እስራኤል ናት። እነሱ እንዲህ በሆኑ ጊዜ የዕለተ ምጻት መቃረቢያ መሆኑን በዚሁ እወቁ። አሁን ምልክቶቹ እየተፈጸሙ እየተፈጸሙ ስምንተኛው ሺህ ላይ እኮ ነው ያለ፣ ነው ስምንተኛው ሺህ ከገባ አምስት መቶ ዓመት አልፎታል። ታውቃላችሁ ይህን ነገር። ግን መጀመሪያ ይሁን መካከል ላይ ይሁን መጨረሻ ላይ ይሁን የክርስቶስን አመጣጥ የሚያውቀው የለም። እኔ አመጣጤን ማንም አያውቅም ነው ያለው። ማንም አያውቅም፣ የሰማይ መላእክት እንኳን አያውቁም። ድንገት ድንገት ነው የምመጣው፣ ነው ያለው። ግን ድንገት ሲል ለሷ አመጣጥ ነው እንጂ ለኛ ተነግሮና ነው ሁለት ሺህ ዓመት ስንሰበክ ነው የኖር ነው ንበሩ ድልዋኒክሙ፣ ተዘጋጅታችሁ ኑሩ። አዎ ተዘጋጅታችሁ ኑሩ። አዎ እመጽእ ከመ ሰራቂ፣ እንደ ሌባ ሁኜ እመጣለሁ። ባለቤት ሌባ በሌሊት በየትኛው ክፍል እንደሚመጣ ቢያውቅ ኑሮ ቁጭ ብሎ ተክቶ በጠበቀ ነበር። ቤቱ እንዲጎደፈር ግርግዳው እንዲፈርስ አይፈልግም ነበረ። ባላወቀው ሰዓት መጥቶ ግርግዳ ፍሮ ቤቱን ቆፍሮ ሰርቆ እንደሚወስድ የእኔም አመጣጥ እንደዚሁ ድንገት ነው የሚሆነው። ንበሩ ድልዋኒክሙ፣ ተዘጋጅታችሁ ግን ኑሩ፣ ንስሐ ገብታችሁ ሕይወታችሁን አስተካክላችሁ ኑሩ ነው ያለን ፈጣሪያችን። ወገኖቼ ስለዚህ አሁን ይህንን እያሰብን ንስሐ እየገባን የእሱም መምጣት እንጠባበቅ። አሁን ንስሐ ያልገባ ሰው ንስሐ የሚገባበት ነው። ወደ ሥጋ ወደሙ ያልመጣ ሥጋ ወደሙ የሚቀበልበት ጊዜ ነው። ዛሬ የጥል ግድግዳ ፍርሰን ጽርቅ የምንሰራበት ነው። አዎ። ሐሰትን አርቀን በእውነት የምንኖርበት ነው። እርስ በራሳችን የምንተያይበት፣ የምንፋቀርበት ዘመን ነው። ክርስቶስ እንኳ ባይመጣ ዕለተ ምጻት የተባለ ሞታችን እያንዳንዳችንን እየነጠቀ ይወስደናል። ሞት ሌባ ነው። ድንገት እየመጣ ይዞን ይሄዳል። ስለዚህ ይሄ የተነገረ ዕለተ ምጻቱ እንደሚመጣ የነገረን እዚህ አሁን ያላችሁበት ቦታ ላይ ሆኖ ነው። ለሐዋርያቱ የነገረ ደብረ ዘይት ብዙ ታምራት ተሰርቶበታል። ያንን ታሪኩን በሌላም ስለምታውቁት፣ ደብረ ዘይት ማለት የወይራ ተራራ፣ የወይራ ዛፍ የበዛበት ተራራ ማለት ነው። ደብረ ዘይት ክርስቶስ ቀን ቀን በኢየሩሳሌም እያስተማረ ውሎ ማታ ማታ ያድር የነበረው በደብረ ዘይት ነው። በደብረ ዘይት የነቢያት መቃብር አለ። በደብረ ዘይት አቡነ ዘበሰማያትን ያስተማራቸው ደቀ መዛሙርቱን በዚህ ነው። በደብረ ዘይት ነቢዩ ዘካርያስ እንደነገረን አዎ ክርስቶስ እንደሚመጣ ደብረ ዘይትን ከሁለት እንደሚሰነጥቀው ታላቅ ሸለቆ እንደሚሆን በዚህም ሙታን ሁሉ እንደሚነሱ፣ ከመጽፍቀተ ሮማን የሞቱት ነፍሳት ሁሉ በዚህ እንደገና በትንሣኤ ዘጉባኤ እንደሚነሱ። በደብረ ዘይት ብዙ ብዙ ታምራት የተሰራበት ነው። ይሁዳ እንደሚያስይዘው ለመጀመሪያ በደብረ ዘይት ነው የገለጠላቸው። ያረገው በደብረ ዘይት ነው። ዳግመኛም የሚመጣው በደብረ ዘይት ነው። ይህንንም ለማወቅ የሐዋርያት ሥራ ምዕራፍ አንድ ላይ እዚሁ ላይ ሲያርግ ሐዋርያት፣ ሠላሳ ስድስቱ ቅዱሳት አንስት፣ ሰባ ሁለቱ አርዲት መለኮት ወደ ላይ በመራቅ በመረቀቅ ሳይሆን በመራቅ ወደ ላይ ሲወጣ እንዲህ ሲመለከቱት መላእክት ለሐዋርያት እናንተ የገሊላ ሰዎች እዚህ ሁናችሁ ምንታ ያላችሁ ይህ ወደ ላይ ሲያርግ ያያችሁት ኢየሱስ ዳግመኛ ይመጣል ብለዋቸዋል። ዳግመኛ እንደሚመጣ የተነገረበት ያረገበትም ደብረ ዘይት ነው። ይቺ ደብረ ዘይት ብዙ ብዙ ስራ ተሰርቶባታል። ገና ደግሞ ሁላችን የምንነሳው አውሬም፣ የበላው ውሃም የወሰደው፣ አፈርም የገባው ስጋው ተቆራርጦ የትም የወደቀው ይሄ ሁሉ የሚነሳው በዚሁ በደብረ ዘይት ነው። ዕለተ ምጻት ትንሣኤ ዘጉባኤ የሚካሄደው በዚህ ነው። የወጉት እያዩት እጁን የቸነከሩት የገረፉት ያቆሰሉት እያዩት ክርስቶስ የሚመጣው ከነችንካሩ ያነን እያዩት ይመጣል ተብሎ የተነገረው በዚህ ነው። ራ ዮሐንስ ምዕራፍ አንድ ላይ ይዩት፣ የወጉት እያዩት ይመጣል ነው የሚለው የወጉት እያዩት ያንን ከነችንካሩ የሚገለጥበት ጻርቃንን በቀኙ ሃጣንን በግራው አቁሞ እናንተ ርጉማን ከኔ ወግዱ፣ እናንተ ብሩካን ወደኔኑ የሚል አዋጅ የሚሰማባት ደብረ ዘይት ተራራ ይችናት ወገኖች። ስለዚህ በዚህ በዕለቱ እድል ገጥሞን በተለያየ ምክንያት መጥተን እድሉ ገጥሞን እዚሁ ታሪኩ ከተፈጸመበት ቦታ ላይ ቁመን እሱ በተናገረበት ቦታ ላይ እኛ እሱ በጽድቅ እኛ በኃጢአት ቁመን ይህንን ታሪክ ለማውራት ቦታው ላይ ተገኝቶ መናገር መታደል ነው፣ መታደል ነው። እንደ ቀላል እንዳታዩት። የጓሮ ጸበሌ ልጥ መንከሪያ ነው ይባላል። እዚሁ ላይ ስላለንበት ቀላል ይመስልናል ወገኖቻችን። ዛሬ ስንት መቶ ሽብር እያቃጠሉ የሚመጡት ይህንን በረከት ለማግኘት ነው፣ እዚህ ለመገኘት ነው የዚህ በረከት ተሳታፊ ለመሆን ነው። እናንተ ደግሞ አሁን ዝናብ እየመታችሁም ቢሆን ተባርካችኋል። በየዓመቱም ትባረካላችሁ። ተባርከናን ታድለናን። ክርስቶስ ቆመበት ቦታ ላይ ከመቆም በላይ ጽድቅ የለም። ከዚህ በላይ መታደል የለም። አዎ ሰው በሃጣም ቦታ ይቆማል፣ ሰው በክፉዎች ወንበር ላይ ይቀመጣል። ይልቁንም ደግሞ ክርስቶስ በቆመበት ቦታ ላይ ቁመን ነገረ ምጽአቱን እያሰብን ስንቆይ መታደል ነውና ይህንን እድልና ክብር የሰጠን አምላካችን ክብር ምስጋና ይግባው። አዎ እግዚአብሔር፣ ድገሙት፣ ሰልሱት ደግሞ እንዲያ ነው። እውነቴን ነው። እዚህ ቦታ ላይ ተገኝቶ አመስግኖ መሄድ መታደል ነው፣ መታደል ነው። ይህንን በሃይማኖት አይን ይዩት። በስጋ አይን አይደለም፣ በሃይማኖት መነጸር ወደ ውስጥ ገብታችሁ ይዩት። ምን ያህል እንደታደል፣ ምን ያህል ቦታው ላይ እንዳቆመን፣ ለዚህ ክብር እንዳበቃን። ይህ እኮ የማይገኝ ነው ወገኖቼ እና ይህን ለሰጠን እዚህ ላደረሰን ልዑል አምላካችን እግዚአብሔር ክብር ምስጋና ይግባው። ከዚህ በላይ አልዘበዝባችሁም። እግዚአብሔር አምላካችን ከዛሬ ዓመት ከዚህ ዕለት በሰላም ያድርሰን ደሞ የከርሞ ሰው ብሎን እዚህ ቦታ ላይ እንድናከብር ከእኛው ከቁጥር ሳያጎለን የታመሙት ድነው ነው። አዎ በችግር ላይ ያሉት ችግራቸው ተወግዶ ተወግዶ ፈተና ውስጥ ያለው ፈተናቸው ተወግዶ፣ ሰላም ያጡት ሰላም አግኝተው፣ የተለያዩት አንድ ሆነው፣ አገራችንም ሰላም ሆኖ የምንሰማው ረሃብ ጦርነት ቸነፈር ተወግዶ ለሀገራችንም ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ አገራችን ሰላም አግኝታ ሕዝባችን አንድነት አግኝቶ በሕዝባችን ሰላም ደግሞ የምንደሰቱ ነን። እዚሁ ቦታ ላይ ቁመን እግዚአብሔር እንድናመሰግነው የእሱ ፈቃድ ይሁን። እግዚአብሔር ይስጥልኝ።